በድላችን አጠቃላይ ሁለተኛ ደረጃ ትምህርት ቤት የአስረኛ ክፍል ተማሪ የሆነችው የዲዲያ ዘምጌታና ጓደኞቿ በትምህርት ቤቱ በሚገኙ የተለያዩ ክበባት ውስጥ ይሳተፋሉ። ክበባቱ ተማሪዎች የንግግር ክህሎታቸውን እንዲያዳብሩ የሚያግዙ ናቸው። ክበባቶች እንደ ትምህርት ቤት ደረጃ ሚኒ ሚዲያ ላይ ተማሪዎች ወጥቶ ንግግር እንዲያደርጉ ወይም ደግሞ እንዲያዳብሩበት ይደረጋል። እንዲሁም ደግሞ የተለያዩ አስተማሪዎች በየትምህርቱ ፕሬዘንቴሽን እንዲደረግ ይደረጋል፣ በየታይሙ ማለት ነው። በዓመት ውስጥ ቢያንስ ለሁለት ለሶስት ጊዜ ፕሬዘንቴሽን እናደርጋለን፣ ልክ እንደየ ትምህርቱ ማለት ነው። እንደ ትምህርት ቤት የሚሰራው ሞር በክበባት ላይ ነው። ተማሪዎች እንደዚህ የመናገር ልማዳቸውን እንዲያዳብሩ፣ ለምሳሌ ያክል እንግሊሽ ክበብ፣ እንደገና ደግሞ የስራ ተጾታ ሞር የታወቁ ናቸው ሚኒ ሚዲያ ተማሪዎች የተለያዩ ፕሮግራሞችን እንዲያቀርቡ ይጋብዛሉ። በቁጥር በርከት ብለው በትምህርት ቤቱ የሚገኙ ክበባት ተማሪዎች ሀሳባቸውን ያለ ፍርሃት እንዲገልጹና የመናገር ክህሎታቸውን እንዲያዳብሩ ከማድረግ በዘለለ መብትና ግዴታቸውን እንዲያውቁ እድል ፈጥሯል። አስራ ስምንት አይነት ክበቦች እኛ ውስጥ በቁጥር ከዛም በላይ የሆኑ ቁጥሮች አሉና፣ እያንዳንዱ ዲፓርትመንት ለምሳሌ እንግሊሽም የራሱ የሆነ ክበብ አለው። እንደዛ አማርኛ ሳብጀክቶች የቋንቋ ሳብጀክቶችም ወደኛ ደግሞ ሲመጣ ወደ ዜግነቱ ትምህርት ወደ መብትል ያሉት ነገሮችን ደግሞ እንሰራለን። የተማሪዎችን የመናገር ክህሎትን ለማሳደግ ሚኒ ሚዲያዎች አሉ። በሚኒ ሚዲያ ሀሳባቸውን ይገልጻሉ። አንዳንድ የትምህርት አይነቶች ደግሞ ተማሪዎች እንዲከራከሩ፣ እንዲወያዩ የሚያግዝ የሚፈቅድ ትምህርት አይነቶች አሉ። እዛ ላይ ተማሪዎች ይሳተፋሉ። የተማሪ ፓርላማም አለ። ተማሪዎች በፓርላማ ይከራከራሉ ወያያሉ፣ ሀሳባቸውን ይገልጻሉ ማለት ነው። ማይ ኔም ኢዝ ናት ካምስ ፍሮም ግሩፕ ዋን አይ ዊል ፕሬዘንት አባት ትሬድ ኢንዱስትሪ፣ ፋይናንሻል ሴክተር፣ ኤዱኬሽን፣ ትራንስፖርት ኤንድ ኮሙኒኬሽን። አስተማሪዎች የተለያዩ ፕሬዘንቴሽኖችን ይሰጡናል። እናም ደግሞ እነዛን ፕሬዘንቴሽኖች በተገቢ ሁኔታ ተማሪዎች ባሉበት የምናቀርብበት ሁኔታ አለ። እንግሊዝኛውም ላይ ዲቤት እንዲሁ ደግሞ የተለያዩ ውይይቶችን መምህራኖች ይሰጡናል እና በዛ ላይ እንድንዘጋጅ ያደርጉናል እና በተወሰነ ግሩፕ ተከፋፍለን እንድንወያይ ሀሳባችንን እንድናንጸባርቅ ያደርጉናል። በአማርኛውም ክርክርም፣ ውይይትም፣ እንዲሁም እንድንዘጋጅ በተለይ ደግሞ ድራማዎችንም እንድንሰራ ያደርጉናል መምህራኖቻችን ማለት ነው። የመምህራኑም ሀሳብ የተማሪዎቹን ያጠናክራል። ተማሪዎቹ በክበባቱ በመሳተፋቸው ከሚያገኙት ክህሎት ባለፈ መምህራኑ የሚከተሉት ተማሪ ተኮር የማስተማር ስነ ዘዴ ተሳትፏቸውን ይፈልጋል። ትምህርት አይነቶች ውስጥ ለምሳሌ ቋንቋ ውስጥ በኛም ዲፓርትመንት በስትንሽፕ ውስጥ ተማሪዎች የራሳቸውን ሀሳብ እንዲገልጹ ክፍል ውስጥ አሳይመንት ከመስጠት ለምሳሌ አንድ ቻፕተር ላይ ከፋፍለን እንሰጣቸውና ልጆች ክፍል ውስጥ እንዲያወሩት ወይም ደግሞ ፕሬዘንት እንዲያደርጉት፣ ያ ምን እንትን ይልላቸዋል። አንደኛ ተማሪዎቹን የማየት ሰው ፊት ቆሞ የመናገር ክህሎታቸውን ያዳብርላቸዋል። ስለዚህ ዲሆም ወደዛ ስለሚያተኩር ሞስት ፕሮባ ከ አርባ አምስቱ ሰላሳ ደቂቃ የነሱ ነው የሚያወሩበት ከዛ በኋላ ነው ወደዚያ ኮንክሉዥን አድርገን ሪቫይዝ አድርገን እናደርገው ና ልጆች በጣም ይናገራሉ። በጣም የሚሳተፉ ልጆች አሉ። ያው ደግሞ አንዳንዴም ተማሪዎች በሶስት ይካፈላል እንደሚታወቀው ዝም የሚሉ አይናፋር የሆኑት ልጆች ለመጎዝጎት እንሞክራለን። አንዳንዴ ና የምንችለውን ጥረት እያደረግን ያለ ነው። ዛሬ ላይ የንግግር ክህሎታቸውን ያዳበሩ ተማሪዎች የማፍራቱን ስራ መምህራኑ እየተወጡ ነው። ተማሪዎቹም ቢሆኑ የንግግር ክህሎታቸው እንዲያድግ እየተሰራ በሚገኘው ስራ ውጤት አግኝተዋል። ኮንፊደንት እንድትሆን ያደርጋል። የትኛውም ምንት ላይ ብቶኝ በቃ የሆነ ሽምቅቅ አቲም እንደፈለግሽ አሳብሽን ሀሳብሽን ማንጸባረቅ ትችያለሽ። ብቻ ይሄ ውስጠ ሙሉነት ነው የሚባለው በደምብ ኮንፊደንት እንድንሆን አድርጎናል። ኮንፊደንስ እንዲኖረኝ አድርጓል። ማለት የተለያዩ ነገሮችን ሳደርግ ምንም አይነት ነገር ፍርሃት እንዳይኖርብኝ አድርጓል። ያው ከፍርሃት ከራኩኝ ደግሞ የተለያዩ ነገሮችን በኮንፊደንስ ለማድረግ አርቶኛል። እነዚህ ተማሪዎች ነገ የት ላይ ሊደርሱ እንደሚችሉ እዚህ ቆመን መገመት አንችልም። ምናልባት ትላልቅ መድረኮችን የሚመሩ ሰዎች ሊሆኑ ይችላሉ። ፓርላማ ላይ ፓርቲሲፔት የሚያደርጉ ሊሆኑ ይችላሉ። ሀገር ሊመሩ የሚችል ሊሆኑም ይችላሉ። ከዚህ ነው እነዚህ ተማሪዎች የሚወጡት። ዛሬ ላይ ግን እዚህ ፕራክቲስ ማድረጋቸው ወይም ደግሞ ኤክሰርሳይዝ ማድረጋቸው ምንድን ነው የሚጠቅማቸው? ነገ ያንን መድረክ አይፈሩትም፣ ወይም ደግሞ ነገ የሚደርሱበት ቦታ ቻሌንጅ አይሆናቸውም። እንዲህ ያሉ የትምህርት አሰጣጥ ሂደቶች ታዲያ የነገ ሀገር ተረካቢዎች በውይይትና ንግግር እንዲያምኑ፣ ጥያቄያቸውንም በሰላማዊ መንገድ እንዲያቀርቡ መሰረት የሚያስይዛቸው ነው። ወላጆች ልጆቻቸው ሀሳባቸውን እንዲገልጹና ጥሩ የንግግር ክህሎት እንዲኖራቸው ይህን ልምምድ ከትምህርት ቤት ባለፈ በቤት ውስጥ በማስቀጠል የበኩላቸውን ሚና መወጣት አለባቸው፣ የመምህራኑ ሀሳብ ነው።